እንኳን ደስ አላችሁ። እንኳን ደሳለን ጋሽ ግርማ እንደዚህ ለመቆም ማብቅቶታል። ያው ሰሞኑን በጣም ስታጨናንቁን የነበራቸውን ጋሽ ግርማ ቤተሰቦቹ በሙሉ እንኳን ደሳላቸው። ያው አዲስ ብስራት አለ። ጋሽ ግርማ ቆሟል። ቢሮ ድረስ ሄዶ እንግዲህ ጋሽ መስፍንን አርበድብዶታል ማለት ነው። ገና በደንብ ሳይሻለው ጋሽ ግርማ ነው። መስፍን በጣም ፈርቷል ማለት ነው። ራሄል ለመጨረሻው መሸነፏ ምንድን ነው ይላል፣ ሀገራችን መንግስት ዶክተር አብይ ያው መግደል መሸነፍ ነው ይላል ቃሉ። የምን ቃሉ እሱ ነው ያለው ቃሉ። መግደል መሸነፍ ነው ይላል። እንግዲህ እዲን የምፈራልሽ አሁን እንደ ትዝታ እንዳትሆኝ። ያው እንደ ትዝታ ትሆኝ ማለት ሌላው አጠቃለሁ ብላ ራሷን ወድቃለች። እና ትዝታ ራሄል ማነው ጽናትና ራሄልን ጽናትና ብሌልን ለማጥፋት በብርም ተስማምታ ቀጥላለች ማለት ነው። እንግዲህ ያው ልታስጨርሳቸው ነው። ቀድመሽ እንዳትሄጂ እኔን እፈራልሽ አለሁኝ። የብሌልናትም እንግዲህ ያው ቀንሽ ጠብቂ። እንግዲህ ጊዜ እንደዛ ነው፣ ያው አንዴ ድሃ አንዴ ሀብታም ያደርጋቸዋልና ከሽ ግርማም ዛሬ እንደዚህ በሕይወት ኖረ። ይህም በማየት ያው ሕይወት ያስተምራል፣ ሰው በሕይወት እስካለ ድረስ ጥሩንም መጥፎንም ያሳየናል ማለት ነው። ሰላም ጤና ይስጥልኝ፣ ውድነ ተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደርጋችሁ እስከ መጨረሻውም ሆኑ ማለት ነው። እንግዲህ በጉጉት ሲጠበቁ የነበሩ የጋሽ ግርማ ቤተሰቦች ዛሬ ብቅ ብሏል፣ ከስንት ቆይታ በኋላ ሰው ሁሉም እንገጠማቸው ሲል ጫንቆህ ነበረ። እኔም ስደዋወለላቸው ነበረ። እንግዲህ ማታም ደውዬ ዛሬ እንደሚወጡ ነግረው ነበር። ይኸው ከች ብለዋል። እንግዲህ ዛሬ በባዶ ቤት ባቢና ጽናት የዋለማቸው እየቀጩ ደስ ብሏቸው ፍቅራቸው እየተገላለጹ እንግዲህ የብሌን እናት መታ አስደንቅዳለች። እንደው ይህ ድንጋጤ በዘርሻይ ድረስ እንደዚህ አይነት ድንጋጤ፣ በነገራችን ላይ እነሱ ምልክልክ ነግረውሻል። ምነው ነው በቤቴ ቤት እስከምትከራይ ወይም ደግሞ እስከምትገኙ ድረስ በቤት ያሳስቀምጣችሁ እናንተ ጭራሽ እንደዚህ ባርጋችሁ ወይ ጽናት፣ እኔ እንደዚህ እንደሆን ሻል አቅም ነበር። እንደዚህ ያለች ልጅ ነሽ ወይ ብላ ለማሽሟጠጥ ሞክራ ነበረ። ያው ከራሄል እንደተቀበለች እናውቃለን። ጽናትም ዓይናፋር ነች እና ብዙ መመለስ አልፈለገች ነበር። ግን ባቢ ወንድ ሳደል ጎብዝ ሳደል ያው ከሴት ልክ ወንድ ጠንካራ ነው እና ያው ጓደኛ አይነች፣ ፍቅረኛ አይነች ምንም አላደረግም፣ ብናደርግም ደግሞ ችግር የለም እና እረፊ ያላት እንዴ ጭራሽ አንተን እኔ ላይ ፍትለኛለህ እንደው ከዚ ቤት በጣም አንተ ወጠጤ ይሄ ገዛ ቤት ት ከየውድ ቤቴ ነው ብላ መፎከር ጀመረች። እንግዲህ ትላንት ለነበሩበት ቤት ብቻ ፍቅራቸው ሲገላለጡ ሌላ ምንም አላደረጉም። እኔም ነበርኩ አይተናል ወይ ቪዲዮም አይተናል ያው ፍቅራቸውን ነው ተገላለጡት። ያ ደግሞ ደስ ላላትም ምቀኝተችውን ምን ይሁን አላውቅም። አሁን እንግዲህ ምቀኛ በስቷል ማለት ነው። ይህን ይመስለኛል። እንዳው ው ነገር ልነበረ እንዳው ይቅርብኝ። ያ መሆነ ይህ ባብሄን ነገር አልተሰማማውም እና ያው ጽናትን እጇን ጎትቶ ናይ ከዚህ በላይ መሰደብ የለብሽም ብሎ ያው ጎትቶ አውጥቶታል ማለት ነው። እንግዲህ የተቀመጡበት እንዳይከፋትም እያባበላትም ነበረ። በመጨረሻም ጋሽ ግርማ እዛ መስፍን ላይ ቢሮ ላይ እንደቆማ ብሌን መጣች። ብሌን ስትቆም እጅግ በጣም ደስ ብሏል። ምን እየተካሄደ ነው? ጋሽ ግርማ ይብላ ያው ማመናት ቻለች። መቀፍ አደረገችው። ይህ በመቆሙ እጅግ በጣም ደስ ብሏታል። እሷ ደስ ብሏታል፣ ግን ጋሽ መስፍንን በጣም ደንግጧል። እንዲሁ ደግሞ ጋሽ ግርማ ደግሞ እጅግ በጣም ደስ ብሎት ያው ሳቁ እየለቀቀ ነበር እና ስለ ቆምክና ስለ ተሻለ የምፈራህ አይምስልህ ግን እንኳን ተሻለ እኔን አመስግነኝ እያለው ነበር። እንደው ከዚህ በኋላ ነው መፍራት አለብህ፣ ፍራኝ። ይሄን ድርጅት የኔ ነው፣ ላቤን ጠብ አድርጌ ያጠራቀምኩት የገዛሁት ወይም ደግሞ ያቋቋምኩት ድርጅት ነው ሲለው ምናልባት ሊሆን ይችላል። አሁን ግን በእኔ ነው እኔ ነኝ የገዛሁት ብሎ ያው ለሌባ ዐይነ ደረቅ መልሶ ልባ ደረቅ በደረቁ እየተከታተለ ነበር። ይሄን ሰውዬ እንደምናየው እንግዲህ ይህን የማን ነው የሚለውን፣ ያው ሀቁ የጋሽ ግርማ ነው። እነዚህ ደግሞ ሰብላ በውጥማቸው ሰዎች ደግሞ እንግዲህ የራሳቸው ማድረግ ይፈልጋሉ። ይህን ዘማ ጋሽ ግርማም እንዲሁ ደግሞ ብለንም በሳቅ ሞተ። አንተ ቀም ያላችሁ ነገር የለም ብለንን፣ ሰውየው ደግሞ ፈራ። ስለዚህ እስካሁን ከስራችሁ ተባረሩ ብሎ ያባረረው ልጅ አሁን ይህን ሲስተም ለመያዝ ያው ልጁም ስራ እንዲቀጥል ያው አስደርገዋታል ማለት ነው። እሱም ግን ከፍቅረኛ ጋር ተመካከሪ ያደርጋለሁ ብሏል። ጎበዝ ነው። በነገራችን ላይ እንግዲህ እንደዚህ ነው። አንዳንድ ሰው ከተያያዘ እጅ በእጅ ነው እንጂ የምን መነዳዳለው። እሱ ጋር ሄዷል። በቃውም እንደገናን ራሄልን ጠራት። ራሄልን ጠራ። በጣም ፈልግሻለው። ጋሽ ግርማ ነው። ግርማን ተሽሏታል። ተሽሏል ማለት ምን ማለት ነው? ማቆም ጀምሯል። እና እና ተሽሏል ማለት ብዙ ሰው ቁጭ ብሮ ድርጅት እንትላለ እና ቆመ ማለት ሁሉም ነገር ያደርጋል ማለት አይደለም። ለምን ፈራ ያንተ እጅ ያለበት ወይ ስትለው ያው ያለው ነገር እውነታውን ነገር ስለዚህ፣ በአንተ ስም እስካለ ድረስ አንተ ምን አስጨነቀ አለችው ስትለው፣ እሱ ዛሬ ቆመ ብዙ ሰውም ያውቃል ብዙ ሰውም ድርጅትም ባለቤት ስለሆነ ያው ከዛ በፊት በቃ ሀቁ እንደሆነ፣ አሁን እንትናን እውነት ለመናገር ጠንቅቆ ያውቃል ጋሽ ይመስሉ ማለት ነው። ግን አንዳንዴ ለመውረስ ስንፈልግ የሰውን ነገር የራሳችን ለማድረግ ስንፈልግ ሽምጥጥ አድርገን እንደ ድንጋይ በድንጋይ ላይ ውሃ ማፍሰስ እንደዛ ነው የምናደርገው። እና ራሄልም ለማስተባበል ሞክራ ነበረ። በቃ ያንተ ነው፣ አንተ ስትሞት ደግሞ ልጅህን ይወርሰዋል፣ ልጅህ ነው ብላለች። ነገር ግን የግርማ እንደሆነ በህገወጥ መንገድ እጁ ላይ እንደገባ ጠንቅቆ ያውቃል። ፈርቷል። በጣም ነው ፈራው። አንድ ግለሰብ በህጋዊ መንገድ ከገዛ ማንኛውም ነገር ፊርማ፣ መረጃ፣ ማስረጃ ካለው ምንም የሚያስፈራ ነገር የለውም። ይህን በህገወጥ ወጥ ስለሆነ እንዴት አድርጎ በእጁ እንዳስገባው ስለሚታወቅ ይህ ነገር አስፈርቶታል። እጅግም ያስፈራል። ልምድ ነው ያስፈራል። በመጨረሻም ቆይ ቆይ ተባብለው እንደዚህ ከዛ ቢሮ ይዛት ወደ ቤት ሄዳለች ማለት ነው። ቤትም ሲደርሱ እንግዲህ የብሌን እናት ነበረች። ብሌን እናት እንግዲህ ያው ሲገባ እንኳን ስላመጣ ብላ ተቀበለችው። ጽናት ሴታለች ብላ ብሌን ስትጠይቅ ያው ለማጋጋል ወይም ደግሞ ከጋሽ ግርማ ለማጣላትም ሞክረ ነበረ እዚህ እንትን ሲሉ ደረስኩባቸው ምናምን ምናምን አለች። ጋሽ ግርማ ደግሞ አንጀቴ ነው ያረሱም የምሬ ነው የምላቸው እንኳንም ልጅ ነች፣ ጊዜዋ ነች፣ ምን ችግርም የለም ብታፈቅርም ብትፈቅርም ጊዜዋ ነው ብሎ ና ውሃ ቸላሱበት ማለት ነው። እንዲያው አንጀቴ ቅቤ ነው ያደረት አሁ እንደዛ ነው። አንቺ ጽናጽናት ያለች አንቺ በዋነተች እሷ ዚ ትላለች አንቺ ግን የት ነሽ ብለን ገና ልጅዋ ላይ መጮህ ጀበረች። ልጅዋም ደግጣለች። ሌላው ደግሞ ከገቡ በኋላ ጽናትን ሰርፕራይዝ ያደርጓት። ያው አባቷ በመቆሙ በጣም ነው ሰርፕራይዝ የሆነችው። ያው ሰርፕራይዝ አለች ሲሏት ያው የሚታይ ነው የሚነገር አይደለም ምናምን ብለው እንዲ ጊዜ እንደዚህ ቆሞ አሳይተዋታል ማለት ነው። እጅግ በጣም የሌለ ደስ ብሏታል። ይህ ነገር ግን ያው ደስ ያላት አይመስለኝም የብሌን እናት። ያው በጣም ነው ደነገጠችው። አልሳመችም፣ እንኳን ደስ አለህ መላለችም፣ ደስታውም አልገለጸለትም። ቪት ያስዳት እንደዚህ ነው። ለምን እንደሆነ ያው ታውቃላችሁ። ስለዚህ እንደዛ ለምን አሁ ነው ያሳለፈችው እሷ ደግሞ የራሄል ግብረ አበር ስለሆነች ይህ ነገር ሁሉም ራሄልም ያው አስጠንቅጣት ነው ቤት ድረስ መታንት ለማለት። ግን ስትወጣ ያሳቁባት አሳሳቅ እኔ እጅግ በጣም ነው ደስ አለኝ። ደስ ብሎኛል አለችም እኮ ጋሽ ግርማ እንደዚህ በመቆሙ ወይም ደግሞ የሚሻሉ ደስ ብሏት አይደለም እውነት ለመናገር በቃ ደስ ብሎኛል፣ እንደው እንደው እንደው በቃ ምናምን ስትል እንኳን ደስ አለሽ ምናምን ብሎ ነው። በፊት ጥርሱ ነው የሳቀው ጋሽ ግርማ እና በኋላ ጥርስ ነው የሚሳቀው ወሉ ያሳሳቀ ራስ ወጣ ነው የሳቀኝ። ልጆቹ ደግሞ እስከምትወጣ ድረስ ጠብቀው ነው መሰለኝ፣ ስትወጣ ሳቃቸው ለቀቁት። ጋሽ ግርማን እንደምንም ብለው ሳቃቸው ተቆጣጥሮ ከነሱ ጋር አልሳቁም ማለት ነው። ያው የልጅ ነገር የልጅ ነው ብለው ነው መሰለኝ ነገሩ ሳይገባቸው ቀርቶ አይደለም። እውነትም ያስጋል። መጨረሻ ምራሄ የወሰነችው ስለዚህ ምንም የመሸነፍ ወይም ደግሞ እንደ ቅድም እንዳልኳችሁ መግደል ያው መሸነፍ ነው ብለዋል ሰውየው ማለት ነው። ስለዚህ ይህን ስላደረገ ምን አደረገች? ስለተሻለው ደንግጣ ከተነሳ ያጠቃናል፣ እኔም ከዚህ ነገር ያጠቃኛል ምናም ብላ እንግዲህ ብሌንና ጽናትን ያው ለማስወገድ ወስናለች። ያው መጀመሪያ ከብሌን ነው የምትጀምረው ብላለች። ስለዚህ ብሌን በጣም ጎበዝ ያ በእርግጠኝነት ታናፍጠዋለች ብዬ አስባለሁ። ያው ከዚህ ሁለቱ አድራሻ ሰጥተዋለች የሁለቱ ፎቶ ሰጥተዋለች። ልጁ ችግር የለም እኛም እንትንን ብሎ ብቻች የተሰማማሽውን ብር ክፈ ያላት አያቸው። እዚጋ ብር ከከፈላቸው ምንም ነገር ይደረጋል። እናንተ ታስቡ ችግር የለው የሰው ሕይወት ሆነ እንደዚያ ነው ነው ብዙ ወንጀለኞችን የሚጠፉ ብር ነው ማለት ነው። ነገ መልሰው ራሳቸው እንደሚጠፉ አያውቁም። እንግዲህ ወደ ቤቷን እየሄደች ነበረ። አላ ያማን ነበልን ያው በመጨረሻም ሲቆረጥ ቪዲዮን ይዟት ይሁን ይዟት የሚታወቅ ነገር የለም። ነገ ከለቀቁ እንለቅላቸዋለን፣ ካለቀቁ ደግሞ ደውለን ጠይቀን ጤንነታቸውን እንጠይቅላቸዋለን ማለት ነው በእርግጠኝነት እንደው እዚህ በአንድ በያዘችው ቦርሳ ፊቱ ብትለው ሄዶ ነው የሚወድቀው። በግጠኝነት ምንም እንትን አይላትም፣ ግን ይብላኝ ለራሄል አሁን መጨረሻ የራሄል ና ናውም ተስፋዬ ተስፋዬን፣ አይ ተስፋዬ እንደ ተስፍሽን ጋሽ ተስፍሽን መጨረሻ ጊዜያቸው ደረሰ ይመስለኛል። ፍርሃትም ነገር ለቅሞባቸዋል። ታስታውቃላቸው እየፈራች ነው ሰው ምንም ማድረግ አይችልም። ሁሉም ሰው የእጅ የሰራውን ማግኘት አለብን። ጽናት እንኳን ደስ አለች። ከዚህ በኋላ የሚንከራተት አይመስለኝም። እንግዲህ ቤትም ልትፈልግላት ያው ጽናትና ታላታለች። ጽናት ደግሞ ይሄ ነገር አምና እንደማትቀበል ባለሙሉ ተስፋ አለን ማለት ነው። የመጨረሻቸው ደርሷል። እንግዲህ የተቀበሉ ተበዳይ እንዲህ እንግዲህ ተበዳይን መጨረሻ አካባቢ እንግዲህ ብድሩ ይከፈለዋልና ያ ነው የደረሰው መጨረሻው አካባቢ። ስለዚህ የምናየው ይሆናል። ያላችሁበት ሰላማችሁ ይብዛ። ድል ያው ከጽናት ጋር ወይም ደግሞ ከጋሽ ግርማ ጋር እዚህ ሰዎች እጅግ በጣም የሚያሳዝኑት ብር ተቀብላችሁ ሰዎች የምታጠፉ ራሳችሁ ጥፉ ነው። ሙላችሁ ሰላማችሁ ይብዛ። ባይ ባይ።